እንደ ድሮ ቢያንስ መለስ በቃ። እንዲህ በጣም ነው እኮ የምታቃጥለው። እሺ ትኩስ ነገር ሰጣለ። አጃዋ ራስን አሞ ራስን እያስጨነቅ፣ ለብዙ በሽታ ነው ከዚህ በላይ የምትዳረገው። ስለዚህ በጤና ነገሮችን ማስተካከል ትችላለህ፣ በጤና ነገሮችን ማሰብ ትችላለህ። ግን ቅድሚያ አንተ ጤና ስትሆን ነው ከዚህ በኋላ የሚስተካከል ነገር ወደ ላይ ቀን ሙሉ ሰዓት በላ ቀን ሙሉ ምግብ ሰዓት በላ እንዴት ነው የምትለው? ሽ ለምንድን ነው የምታስቸግረው? እንዴት ይጨነቅ ያለው? ቢያንስ ለእኛ ብለህ ብላ። የሚወድሽ ልበይ ሁኔታው። አረ ምን ጉድ ነሽ ሴትዮ? ምኔት ወራዳ ሴትሆናት እራስሽን አታስከብርም፣ ሴትነሽን አታስከብሩም። ወጥቻለሁ ትላለች ተመልሳ ትመጣለች። ታሪቅያለው ትላለች ተመልሳ በሰው ህዩ ትገባለች። ምን ይሻልይሻል እንዶ ምናለ ሴትነትሽን ብታስከብሪ። ጭራሽ እራቆትሆነሽ ባለትዳር ቤት ትመጣለሽ።

አኔንቻ ምን ድምል አላቅም። ቤተሰበጠም ነው የሚደብሮ የልጅቷ ድርጊት ማለት ነው። ምናለ በሰው ህይወት የምትወጪ ማለት ነው። አንቺ ደስ ብሎሻል፣ ሩትና ርሽ ስለተለያዩ ደስ ብሎሻል። እውነት አንቺ ከልብሽ ተጻጽተሽ ከሰው ህይወት ብትወጪ አሁኑ ተመለስሽ አትመጭም ነበር። የምንፈልግሽ ነው የምትመጪ ባልሽ አይደለም አቤለና ብሮኬት ስለጠሩሽ፣ አንቺ ግዴታ ከሱ ጎን መሆን አለብሽ። አንቺ ምን ያየት ርካሽ ሴት የሆነች ግን ሆን ብለሽ ሰውን ትዳር በጥብጠሽ አሁንስ ድጋሚ ወጥቻለሁ ትላለች። ጭራሽ ቤት ድረስ ትመጣለች። ነገ ደግሞ አልጋ ላይ ሆኑ ይመጣሉ ጠብቁ ብቻ። ይሄ ብቻ ነው የታየኝ አሁን ላይ ማለቱን። አልጋ ላይ ሆናችሁ ሌላ ታሪክ ውስጥ ገብታችሁ ነው የምትመጡ። አሁን ይሄ ነው የቀራችሁ። ሌላ ምንም የቀራችሁ ነገር የለም። ቤት ከመጣች በቃ ነገ ደግሞ አልጋ ላይ ሆናችሁ ሌላ ታሪክ ሰርታችሁ ትለቃላችሁ ቪዲዮ ጠብቁ ብቻ። ምንም አልቀራችሁም እኮ ምን አይነት ባለጌ ናችሁ ግን ሁሌ ዝሙት ዝሙት፣ እስኪ ለተመልካች ለሰዎች ምንድን ነው የምታስተምሩ? ወንዶቹም ሴቶቹም ማለት ነው። አረ ምንድን ነው እንዴ? ስነ ስርዓት ያለ ቪዲዮ ሰርታችሁ ለሰው ብትለቁ ምን አለ? ያው ሩታ ተገላገለች፣ ከዚህ ስራ ስለወጣች ደስ ብሎኛል። ቤተሰብ ማለት ነው እና ምን ነው በዚህ ልክ ማለት ነው ወረዳችሁ። አረብሽ ምን የሆነ ነው ቤተሰብ ማለት ነው አዲስ አበባ ከመጣችሁ በኋላ ምን እንደሆናችሁ አላቅም። ጅኒ ነው እንዴ ከላይ የወጣባቸው? አረበስ ማአ እኔ በዮቴ ሰውም አይቻለው፣ ግን የቡታየራ ዩቱበሮች ዛንድሮ እኔ አላቅም። የሰላም እያድርግላችሁ ሰላም፣ ሰላም፣ ጤና ስጥልኝ። ውድና እየተከበራችሁ ይህ ቻናሌ ቤተሰቦች እንዴት ናችሁ? ላይ ደህና ናቸው የኔ ደናኔ ፈጣሪ መስጌን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች። ስትገቡ ላይክ አድርጉ፣ ላይክ ስታደርጉ አትወጡ። ለቤትም አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ከተመቻችሁ ማለት ነው የኔ ውዶች። ማለት ነው እንግዲህ ዛሬ አርብሽ እንግ ነፍሰ ጦር ነው፣ ወደ ላይ ይለኛል፣ መግብ አይቀበልልኝም ያለ ነው እንግዲህ፣ ነፍሰ ጦር ነው መሰለኝ። አረመን ጉድ ነው። እዚህ ቦታ በጣም ነው ያሳቅኝ፣ ቤተሰብ ማለት ነው። እና ወደ ራሰ ማማለስ አለበት ለነም ብላ ለጎደኞችን ብላ ለቤተሰቦችም ብላ። እች ሴተኛ ዳሪ ማለት ነው ቤት ድረስ መተሽ ሌላ ታሪክ ትሰራለች። እሱ እርቦኛል መግብ ሰርተሽ ነይልኝ አለሽ አላለም። እነዚህ ሁለቱ ቡችሎች መቼ ነው ከአረብ ሽዮት የምትወጡ? እናንተ አቤላ እና ብሩኬታ ብዩ ማለት ነው። እናንተ እንዴት እንደጠለው፣ እንዴት እንደጠለው፣ ጌታ ወይ ትግስቱን ስጠኝ ያልኩ ነው። ቤተሰብ የእነሱን ድምፅ ጭራሽ መሰማት አልፈልግም፣ ግን ምን ላደርግ ምን ላድርጌ። አቤላና ብሮኬ በጣም በሕይወቴ እኔ ሰውም ጠልቼ አላቅም ልክ እንደነሱ ማለት ነው። በጣም ነው የጠለዋቸው የምሬ ነው ምላቸው። አቤላና ብሮኬ ተብዩ ማቸ ነው እናንተ፣ የራሳቸውን ሕይወት የምትኖሩ አርብሽ እሺ ጥሩልኝ አለ። አሁን አምጥታችሁ ሩታና አርብሽ እንኳን አንድ ሳምንት መቼ የሆኑ ቤተሰብ ማለት ነው። ሩታ እኮ ሶስት ቀኑ ነው መሰለኝ። ዛሬ ሶስተኛ ቀኑ ነው ሶስተኛ ቀን ሶስተኛ ቀን ሆናለች። ቪዲዮ ሳትለቋ ማለት ነው። አንድ ሳምንቱ እንኳን አይቆዩም እንዴ? ሴት ሌላ ሴት ጎትታችሁ ታመጣላችሁ። ምግብ አይበላም ለእኛ ይሳማልንም። ለአንቺ ስለሚሰማልሽ ብለን ወደ አንቺ ደወልን። አቤላ ግን ምን የሆነ ነው። አንተ ጂላጂል ማለት ጂላ አንፎ ማለት ነው። ቆይ አንተ ምንድን ነው የምትሰራው? ቆይ ምንድን ነው የምትሰራው? ባለትዳር ወንድ ሌላ ሴት ሴተኛ ዳሪ ይዛ ቤት ድረስ ታመጣለ ስልክ እየደወልክ አንቲ፣ ቆይ መቼ ነው ከሰው ህይወት የምትወጣ? መቼ ነው የራሴ ህይወት የምትኖረው ማለት ነው? አሁን ሌላ ታሪክ፣ ሌላ ትኩሳት ይዛችሁ ታመጣላችሁ። መቼም እናንተ ጤነኛ ቪዲዮ አሰሩን ብዬ አስባለሁ። ሮታ እንኳኑ ከዚህ ነገር ወጣች ነው የምለው። እውነት ለመናገር የሁለቱ መለያየት አቤላ እና ብሩኬ ናችሁ። ሶስተኛ ነገር ደግሞ ኤርሚ ተብዬው ማለት አንቺ፣ ሴተኛ ዳሪ ማለት ነው፣ ከሰው ህይወት ማትወጪ፣ ወንድ የምትደባበስ እኔ የትኛው አገር አይቻላቅም እንዳንቺ አይኖጣ ማለት ነው አንቺ አይደብርሽም እንዴ ባለትዳር እኮ ነው ባለትዳር እንኳን ቢፋቱ እንዴት ቶሎ ብለሽ ወደዚህ የምትመጪ አንቺ በፊትም እኮ ከእነሱ ህይወት መውጣት ፍላጎት አልነበረብሽም ፍላጎት አልነበረብሽም። እውነት አንቺ ከልብሽ ከነሱ ህይወት ብትወጪ ተመልሰሽ እኮ እስከ ቤት አትመጭም። ጭራሽ እሱ እርቦኛል መግቢ ሰርተሽ ነይልኝ አለሽ አላለሽም? በግድ እሱ እጅ የለም እንዴ እጁ ተቆርጧል? አንቺ የምታጎርሺ ባል አይደለሽም። ያንቺ ባልሽ አይደለም። አንቺ ባለቤቱ የእሱ ባለቤት አይደለሽም። አንቺ ምን ቤት ነሽ የምታጎርሺ ደግሞ አለባበስሽ በጣም የሚዘጋው በጣም የሚያስጠላው አንቺ ደነስ ማለትም ሴተኛ ዳሪ እግዚአብሔርን እንዳንቺ በህይወትን ያቺ አለቅም። ስነ ስርዓትሽን ብትጠብቂ ሴትነትሽን ብትጠብቂ ጥሩ ነው፣ ግን አይደብርሽን። ባለትዳር ወንድ ቤት መጥተሽ ቆይ አርብሽ የምንሆኑ ነው። ሻሽ ጣምጥሞ እንደታመመ ሰው ሆኖ ቁጭ ያለ ብርድ ልብስ ሳሎን አምጥቶ ሶፋ ላይ ተኝቶ እንዳ ይወለደ አረ፣ በመድኃኒዓለም ያረሰች ሴት በዚህ ልክ አትሆንም። እንደዚህ ማለት ነው። አንተ ቆይ ቆፍጠን አትልም እንዴ? ምናይ ጅላጀል ነው እንዴ? ወንድ ልጅ እኮ እራሱን ካላስከበረ ሌላ ሴትም ትመጣለች። ከዚህ ሌላ ማለት ነው፣ ከእርሜ ሌላ ሌላ ሴትም ትመጣለች። በእርግጥ ጠብቁ ምንድነው? ራስን አጠብቅ፣ ራስን አታስከብር አንቴ። ራስን ብታስከብር እስከ ዛሬ ሮጣ ከአንተ ተለያይታ ቤተሰብ ጋር አትሄድም ነበረ። ይህ በሰላም ትዳራችሁን ይዛችሁ ትኖሩ ነበር። አንቴ ለትዳር ክብር የለም፣ ለምስት ክብር የለውም። ምስ ቲክቶክ ላይ የዘቀዘቁ አይታዝም የምትለው ሰውዬ አንተ አንተ አንተ ሞተሃል እኮ በቆምቆ ሞተሃል። አርብሽ ተብየው ማለት ነው። አንተ ጅላጅል ማለት ነው። እንዴት እንዳስቀለኝ ጌታ ሆይ አንተ የምድነ ራሴን አታስከብረ ሴት ድረስ እስከ ቤት ድረስ አንድ ሳምንት መቆየት አቃተ። ካለ ሴት አይሆንላችሁም እንደ ቡታራዩ ተባሪዎች ሁላችሁም ሴት እየጎጠታችሁ ጎፍተታችሁ ታመጣላችሁ። እስካሁን እኔ እያየ ወይና ብቻ ነው የቀራኝ ማለት ነው። ብሮኬና ወይና ብቻ፣ ሌሎቹ ኤፍሬም ስትዩ እዛ ሌላ ሴት። አረ በጣም ነው የምትደብሩ። የድሮ ፍቅራችሁ የትሄደ የትሄደ? ምንሆናችሁ ነው? የምናየት ቪዲዮ ነው የምትለቁ። አቤላ ና ብሮኬ ቃርብሽ ካልወጣችሁ እናንተ እናንተ አላቅም ብቻ በተለይ አቤላ ህይ ሩታ እጅ በልታንት በዚ ልክ ሩታንት ነክሳለ አፈር ብላ። እንደዚህ አይነት ሁላችን አስመሳይ ናቸው። በእርግጥ አስመሳይ ማለት ነው። አንት ባለትዳር ወንድ ሌላ ሴት ጎትታ ታመጣለ። እንዳይ ደብርህም ሩታን እያድል በከዚ በፊት ያልወደደችው ቤት እንዳታመጣ ለምን መጣች ብላለን፣ እንደ ይሄ ሁሉ ብጥብጥ የተፈጠረ ወደ ፊች ድረስ እየሄዱ በዚህ ምን ያታለን። ለኤርሚ በመጣችበት ምክንያት አይደለም። አሁን ሌላ ሴት ጎትታች ልጅ ታመጣለ፣ ድጋሜ ማለት ነው። አቤላ ተብዩ ማለት አራ ራሳችን አሳመማችሁን። እናንተ መቼም ማያጋባችሁም መቼም ማለት ነው፣ ስነ ስርዓት የላቸው ዘጋቸውን በቃ ስራችሁ ዝሙት ዝሙት ውሸት ውሸት ውሸት አሰለቻችሁ። ሙሉ ህይወታችሁ ውሸት ነው። አይደብራችሁም? እራሳችሁን አታስከብሩ። ምንት ጅላጅሎች ናቸው እውነት ንቁ እስኪ ተመልካች፣ ላይክ ባታደርጉላቸው እኮ ቪዲዮ ባታዩላቸውን ባንከታተላቸው እኮ ይህን ስራ ያቆማሉ በእርግጠኝነት ማለት ነው። አቤላ ብሩኬ ይ በአረብሽ ዙሪያ ያላችሁ አረብሽ ይህን ስራ ባመጣላቸው ምን እንደምትሆኑ አላቅም፣ የምሬን ለዛ እኮ ነው ቂጡቂጡ ስር የምትሄዱ ማለት ነው። ጥቅመኛ ውላ ያለች ለካ ልክ ናት፣ ልክን የተናገረችው። እረ በጣም ነው የምታሳፍሩ። ጌታ በስማአም